ዘመን ተለወጠ ምስራች ተሰማ የአዲስ ዓመት ብስራት ከብርሃን ከተማ አመት ባለውን ከብርሃን ጋር ያሳልፉ ለበዓል ከውጭ አገራት ከወዳጅ ዘመዶ የተላከሎትን ገንዘብ ከብርሃን ባንክ ጋር ከሚሰሩ ዓለም አቀፍ የገንዘብ አስተላላፊዎች ሪያ ዳሃብሽል ወስተርን ዩኒየን መኒግራም እና ትራንስፋስት ሲቀበሉ እንዲሁም በጥሬ ገንዘብ ሲመነዝሩ በእያንዳንዱ ዶላር አስር ብርና እስከ አምስት ሺህ ብር የሚያሸልም እጣ ይጠብቅዎታል እጣው ከደረሰዎትም እዛው ወዲያውኑ ሽልማቶን ተቀብለው በድርብ ደስታ ይመለሳሉ ወገኖች እድሉ ትልቅ ነውና አመት ባለውን ከብርሃን ጋር ያሳልፉ መልካም እድል መልካም አዲስ ዓመት እንደ ስማችን ብርሃን ነው ስራችን ብርሃን ባንክ ተመልሰናል አድማጮቻችን፣ አራዳ ኤፍኤም ዘጠና አምስት ነጥብ አንድ ላይ ትገኛላችሁ። ፕሮግራም ፉትቦል ካፌ ነው። የቲምበርን ጉዳይ እንመልከት። በዚህ የውድድር አመት ጥሩ ከሚጫወቱ የአርሰናል ተጫዋቾች መካከል አንዱ ነው። በእርግጥ አምናም በጣም ጥሩ ሲዘን አሳልፈዋል አይደል? በግሉ እናንሳው ይህንን ጉዳይ። በእኔ አስተያየት፣ በዚህ ሰዓት በእንግሊዝ ከሱ የተሻለ እየተጫወተ ያለ የቀኝ መስመር ተከላካይ ለማሰብ አልቻልኩም። ግን በአርሰናልም ቢሆን ባለፈው የውድድር ዘመን እኔ ሁለት ምርጫዎች ነበሩኝ። የአርሰናል የአመቱ ምርጥ ተጫዋች ተብሎ መመረጥ ካለበት የእኔ አስተያየት አንደኛው ጋብርኤል ማጋላሽ ነው፣ እስኪጎዳ ድረስ ሁለተኛው ዩርየን ቲምበር ነው። በጣም የሚያስደንቅ ኮንሲስተንት የሆነ የማይዋዥቅ ብቃት ያሳየበት የውድድር ዘመን ነው። የበለጠ ነገሩን ባለፈው የውድድር ዘመን ያሳየውን ብቃት አስገራሚ የሚያደርገው፣ በእርግጥ አርቴታ በመገደድ ምክንያት ብዙ ጨዋታ ተጠቅሙበታል። ምክንያቱም እሱ ከጉዳት ሲያገግም ቤንዋይት ብዙ ይጎዳ ስለነበር ግን እንደዚህ አይነት ብቃት ያሳየው በእግር ኳስ አንድ ተጫዋች ሊገጥሙት ከሚችሉት ከባባድ ጉዳቶች መካከል አንዱን ሊያውም በስነ ልቦናም ከባድ ተጽዕኖ ሊያመጣ የሚችል ጉዳት የመጀመሪያ ጨዋታ ወደ አርሰናል ሲያደርግ ነው የኤሲኤል ጉዳት የገጠመውና ዘጠኝ ወር ከዛ በኋላ ወደ ሜዳ አልተመለሰም ከሆላንድ ከአያክስ እንደመጣ ምንም ሳይጫወት ለአርሰናል በአንድ ጨዋታ ሀምሳኛው ደቂቃ ላይ ወጣ በቃ ኤሲኤል ነው ተባለ። አመቱ ሙሉ ከሜዳ ውጭ ሆነ። የመጨረሻው ጨዋታ ላይ ለደቂቃዎች ተጫወተ። ግን ሲዝኑን በሙሉ አልነበረም ማለት ነው። ሲምቦሊክ ነው አንደኛ ሆነ። 38ኛው ደቂቃ ላይ ጥቂት ጥቂት መጫወቱ ከዛ አገግሞ ነው እንደዚህ አይነት የሚያስደንቅ ወጥ ብቃት እያሳየ ያለው እና በሁሉም መንገድ በጣም የተሟላ የመስመር ተከላካይ ነው። ሚኬል አርቴታ የመስመር ተከላካይ አድርጎ ሊጠቀምበት የቀኝ መስመር ተከላካይ አድርጎ ሊጠቀምበት አስቦት ያመጣው አይመስለኝም። አንዳንድ ጊዜ አንዳንዶቹ መፍትሄዎች የምታገኛቸው በሁኔታዎች አስገዳጅነት ነው፣ በሁኔታዎች አስገዳጅነት ነው። ለምሳሌ ካያበትን ለአጥቂነት አልነበረም ያመጣው፣ ለግራ ስምንት ቁጥርነት በግራኔጃካ ቦታ እንዲጫወት ነበር የመጣው። ከዚያ አንደኛ በዛ ቦታ የታሰበውን ያህል አልሰመረለትም፣ ሁለተኛ አርሰናል የአጥቂ ችግር ነበረበት በጀሱስ በተደጋጋሚ መጎዳት ምክንያትና የንኬቲያ ስታንዳርድ ዋንጫ ለማሸነፍ ለሚፎካከር ቡድን የሚሆን ጀማሪ አጥቂ ስላልሆነ እና ሀበት የበለጠ ጥሩ የተጫወተው አጥቂ ሆኖ ሲጫወት ነው። ራይስ ለግራ ስምጥ ቁጥርነት አልነበርም የመጣው ለጥልቅ ስድስት ቁጥርነት ነው። ግን ተጫዋቹ የበለጠ ጥሩ የተጫወተው የግራ ስምጥ ቁጥር ቦታ አልተሞላም። ሀበትም፣ ኤሚል ስሚዝሮም፣ ፋቢዮ ቪዬራም ሌሎች ተጫዋቾች ሞከሩት፣ አልሰራም። ሀበት በዛ መንገድ በአርሰናል ምርጡን እግር ኳሱን የተጫወተው እዛ ሚና ላይ መጫወት ከጀመረ በኋላ ነው። አንዳንዶቹን መፍትሄዎች ሰርከምስታንስ በማስገደዱ ምክንያት ነው የምታገኛቸው። ሁኔታዎች በማስገደዳቸው ምክንያት ነው የምታገኛቸው። ዩርየን ቲምበር ሲመጣ አሰልጣኙ ቢሆንም በየትኛው ቦታ ላይ ሊጠቀምበት እንዳሰበ የሚያውቀው ግን ከዛ በፊት በነበረው የውድድር ዘመን የሳሊባ መጎዳት አርሰናልን ዋንጫ ሳጣው የሚል ናሬቲቭ ስለነበር በሳሊባ ቦታ መጫወትም የሚችል ለሳሊባ ፉክክር መስጠት የሚችል ግን ደግሞ የተለያዩ ቦታዎች ላይ ለመጫወት የሚያስችል ክህሎት ያለው ተጫዋች በመሆኑ እንጂ በመደበኝነት ለቀኝ መስመር ተከላካይነት የመጣ አይመስለኝም። ምክንያቱም ምርጫዎች ነበሩት። ቤን ዋይት ያንን ቦታ የራሱ አድርጎት ነበር፣ በላቀ ደረጃ ይጫወት ነበር። ታኬሮቶ ሚያሱም ነበር። ስለዚህ እነዚህ ሁለት ምርጫዎች ነበሩት። ግን በዋይት ያለፈው የውድድር ዘመን የጉዳት ሲዝን ምክንያት ቲምበር በመደበኝነት በዚያ ቦታ ላይ መጫወት ጀመረ እና አሁን የራሱ አድርጎታል። መደበኛ ቦታው ላልሆነ ተጫዋች፣ በተለይ አያክስ ውስጥ የመሀል ተከላካይ ሆኖ ነው ግራጁዌት ያደረገው ከአካዳሚ ውስጥ የዋና ቡድን ተጫዋች እያለ አንበል እስኪሆን ድረስም የመሀል ተከላካይ ነው የነበረው። እነዚህ ቦታዎች ላይ መጫወት ይችል ነበር፣ ቨርሳታይል ነው፣ ካልሆነ በስተቀር የመሀል ተከላካይ ነው። እና ለዛ ቦታ ያልመጣ ተጫዋች አሁን በእኔ አስተያየት ከሊጉ የመስመር ተከላካዮች ምርጡ ወይም ከምርጦቹ አንዱ ነው። በሊቨርፑል ቅድም ያለውን ኢሹ አንስተናል። በቀኝ መስመር ተከላካይነት ማንቸስተር ሲቲ ጭራሽ ናቹራል ተጫዋች የለውም እዛ ቦታ ላይ። ማንቸስተር ናይትድ ሲጀምር ዊንግ ባክ ነው የሚጠቀመው። ቼልሲ ሪስ ጀምስ ፊት ከሆነ ኦፍኮርስ፣ ግን ሪስ ጀምስ የፊትነስ ኮንሰርን ያለበት ተጫዋች ነው እንደሚታወቀው። በኒውካስል እንዲሁ ሊቭራሜንቶ ሲጫወት ጥሩ ተጫዋች ነው ግን ከትሪፒየር ጋር ቦታ ይለዋወጥ ማሰብ አልችልም። ብዙም ከሱ የተሻሉ ፉልባኮች በሁሉም ቡድኖች ማለት ነውና በአውሮፓም ከምርጦቹ የቀኝ መስመር ተከላካዮች አንደኛው ነውና እነዚህን ሁሉ ሁኔታዎች ከግምት ስታስገቢ ከጉዳት መምጣቱን የዛ ቦታ ስፔሻሊስት አለመሆኑ ስታይ፣ ይበልጥ አስገራሚ ነው ግን ብዙ የአርሰናል ደጋፊዎች ከማንጋሴ ሲያነጻጽሩት ሰማለሁ። በጡንቻው ጥንካሬ፣ በፊዚካሊቲው፣ በእግሮቹም መፈርጠም እና በጨዋታ ውስጥ በሚጨምረው አካላዊነት ምክንያት ድሮ አርሰናል እንደዚህ አይነት ተጫዋች ነበረው። ሎረን ኢታሜ ሜየር እንዲህ አይነት ተጫዋች ነበር። ያኔ የአርሰን ቬንገር ቡድን ከኋላ የነበረው ቡድን ልክ በሚያስገርም ሁኔታ ሎረንም፣ ለቀኝ መስመር ተከላካይነት አልነበረም የመጣው ከስፔን ሲያመጡት፣ በስፔንም የተወለደው ለነገሩ የካሜሮን ብሔራዊ ቡድን ተጫዋች ቢሆንም የመስመር አማካይ ወይም አማካይ ሆኖ ይጫወት የነበረ፣ እንዲሁም ሲያስፈረሙት ዋሽተውትን ያስፈረሙት ይባላል አማካይ የምትጫወተው አሉ ስና ግን ቀኝ ተከላካይ ያደረጉት። በዛ ቦታ ኢንቨንስብል የነበረው ደብል ያሸነፈው ቡድን ፉልባክ የነበረው ሎረን ልክ እንደ ቲምበር ግን የዛ ቦታ ስፔሻሊስት አልነበረም እና ያንን ቡድን ዩኒክ ነው የምለው ምክንያቱም አሽሌ ኮል የግራ ፉልባክ ስፔሻሊስት አልነበርም። ቱሬ ሲጀመር የማጥቃት የክንፍ ተጫዋች ወይም አጥቂ ወይም አማካይ ሆኖ ይጫወት ነበር እንጂ የመሀል ተከላካይ መሆኑ ተአምር ነበር በጊዜው። እንደ ትልቅ ዲስከቨሪ ነበር ይነገር ነበር። እና ይሄኛው ተጫዋችም ከዛ ዘመን የአርሰናል ተጫዋቾች ጋር የሚጋራቸው ነገሮች አሉት። አንደኛው ልክ እንደዛ ዘመን አሁን የጠቀስኳቸው ተጫዋቾች ሁሉ ካምቤል የዛ የተከላካይ መስመር መሪ ሆኖ አትሌቶች ናቸው፣ ፊዚካሊ በጣም ጠንካሮች ናቸው። አርሰናል ስታይል ብቻ አልነበረም የነበረው ስቲልም ነው የነበረው ጥንካሬም ነው የነበረው ያን ጊዜ ። ስለዚህ ኢንቲሚዴት አታደርጉ። ሎረንን የሚያልፍ ተጫዋች ብዙ አታገኙ። ክርስቲያኑ አንድ ጊዜ 2005 የኤፍኤ ካፕ ፋይናል ላይ ያስቸግሮት ነበር። እንደዚህ ግን አልፎ አልፎ ካልሆነ በስተቀር በአንድ ለአንድ አታሸንፊው ቲምበርም ምናልባት ትንሽ ባለፈው አመት የመጀመሪያ ሀያ ደቂቃ ላይ ክቫራትስኬሊያ ሊያስቸግሮታል። ግን በአውሮፓ ኤሊት የክንፍ ተጫዋቾችንም ጭምር በቻምፒየንስ ሊግ አግኝቶ በፕሪምየር ሊግ ማሉ የተባለው የክንፍ ተጫዋቾችን አይተን የሚያልፈው ተጫዋች አላይም። ፊዚካል ነው በጣም ዱዌሊስት። አንድ ለአንድ በቀላሉ የምታሸንፊው ተጫዋች አይደለም። ከዚያ ደግሞ የአርሰናል ተጫዋች ስትሆኝ፣ በዛም ዘመን የአሁኑ አርሰናል በሀይ ላይን ነው የሚጫወቱት። ስለዚህ ሰፊ ስፔስ የመከላከል ችሎታ ተከላካዮቹ ያስፈልጋቸዋል። አሁን የአርሰናል ተከላካዮች ልክ እንደዚያ ዘመን ተከላካዮች ሁሉ አትሌቶች ናቸው። ሰፊ ስፔስ መከላከል ይችላሉ። አካላዊነቱን በዛ ማየት ይቻላል። በጣም ጠንካራ ፊዚካል ጊፍት አለው የሚሉት ስለዚህ ነው። ከሱሪናም ከምን ይምጣ አላውቅም፣ እንትኑ ግን በጣም ጠንካራ ሮበስት ነው። ግን ደግሞ ለአርሰናል አይነት ቡድን አንድ ተጫዋች ሲጫወት የመከላከል ስፔሻሊስት መሆን ብቻ አይበቃም። ቤን ዋይት ከዚህ በፊት ምን አድርጎ ነበር? አርሰናል ተጫዋቹን ከብራይተን ሲያመጣው ለመሀል ተከላካይነት ነበር ያመጣው እና በሳሊባና በአርቴታ መካከል የነበረው ግንኙነትም ጥሩ አልነበርም። በውሰት ተሰጥቶ በኒስ በማርሴ ጥሩ መጫወቱን እስኪያሳይ ድረስ ለአርሰናል አንድም ደቂቃ አልተጫወተም። ከአርሰናል የፕሪምየር ሊግ ስኳድ፣ ከአርሰናል የኤፍኤ ካፕ ስኳድ፣ ማለት የዩሮፓ ሊግ ስኳድ ውጪ ጭምር አድርጎት ነበር አሰልጣኙ። ግማሽ የውድድር ዘመን አልተጫወተም። ወደ ኒስ ከመሄዱ በፊት ጥርጣሬ ነበረው፣ በካራክተሩ ይሁን በስታይሉ በምናምን። በኋላ በውሰት ተሰጠና እዛ በቃ አሁን የምናየው ሳሊባ ተፈጠረ ማለት ነው ግን አርቴታ ሳሊባ ላይ ጥርጣሬ ስለነበረው ዋይትን ከጋብርኤል ጋር ለማጣመር በማሰብ ነው የመሀል ተከላካይ አድርጎ ሊጠቀምበት ያስፈረሙ። እንግዲህ የዩኒቨርሳሊስት ተጫዋቾች ጥቅም እሱ ነው። ከአንድ ሚና በላይ ይዘው መጫወት የሚችሉ ተጫዋቾች የመሆናቸው ጥቅም እዚህ ጋር ነው። ምክንያቱም ሳሊባ መጣ። ሳሊባ ሲመጣ የፈረንሳይ ብሔራዊ ቡድን ተጫዋች ሆኖ ነው የመጣው። በማርሴ በነበረበት ጊዜ በጣም አስደናቂ ስለነበር እምባፔን የሚያቆም ተጫዋች ሆኖ ነው የመጣው። የፈረንሳይ አመቱ ወጣት ኮከብ ተጫዋች የፈረንሳይ አመቱ ምርጥ ተከላካይ ተብሎ ተመርጦ ነው የመጣው። ስለዚህ ቦታ መፈለግ ነበረበት። አሁን ታለንቱን ፕሩቭ አድርጓል። ለምን ስቬን ምስልንታት ከንሴንት ቴን እንደመረመ ራሳ እንደመለመለው አሳይቷል። ስለዚህ ዋይት ቦታ መፈለግ ነበረበት። ቶሚያሱ መጎዳት ጀመረ። ከዛ ዋይት ምን ያደረገ የቀኝ መስመር ተከላካይ ሆነ። ግን የነበረው ፊዚካል ፖስቸር የመሀል ተከላካይ ነው። ደንደን ያለ ነው። ከዛ ቀነሰ ኪሎ በጣም ሊን ሆነ ምክንያቱም እላይታች እላይታች እያለ ኦቨርላፕ እያደረገ እየተመለሰ መጫወት ስለነበረብን፣ ከዛ በጣም ቀልጣፋ፣ በተደጋጋሚ ኦቨርላፕ የሚያደርግ ለአርሰናል ፍጹም የተለየ ማጥቃት አንግል የሚሰጥ ተጫዋች ሆነ። ከመሀል ተከላካይነት ወደ ፉልባክነት መቀየር፣ በተለይ ወደ አታኪንግ ፉልባክነት መቀየር ቀላል ሽግግር አይደለም። ቲምበር ሲመጣ ስቲፍ ነው፣ እንደምታየው ጠንካራ ነው ምናምን ፉክክር የሚጠቅመው ለዚህ ነው። ግን ሁሌ ምንንል ነበር ቤን ዋይት ሳይኖር አርሰናል ኦቨርላፖቹን ያጣል። አሁን ብዙ ማያጣ ምክንያቱም ቲምበር በቀደም የነበረው የዌስትሃም ጨዋታ ላይ እና በሌሎችም ጨዋታዎች ላይ በኦቨርላፒንግ ሩጫዎች በአንደርላፒንግ ሩጫዎች እንዴት እንደተሻሻል ያስደንቃል። በጣም ፉክክር የሚሰጠች ጥቅም እሱ ነው ምክንያቱም አርቴታ ለኦቨርላፑ ብሎ ወደ ቤን ዋይት እንዳይመለስ ከመከላከል ከዱዌል አንድ ላንድ ግንኙነት ከማሸነፍ ከምናምን ችሎታ ባሻገር የማጥቃት ችሎታው መጨመር አለበት። ያንን ለማድረግ አሁን ብዙ ለውጥ አምጥቷል። ዮኬሬስ ብቻ ነው ከሱ የበለጠ ጎል ያስቆጠረው ከአርሰናል ተጫዋቾች መካከል። ዮኬሬስም ብዙ አላስቆጠረም፣ ሶስት ነው። ግን ሁለት ጎሎች ያስቆጥሯል። ለፉልባክ ትልቅ ቁጥር ነው። በሰባት ጨዋታ አንድ አሲስት አስመዝግቧል። በቀደም ከዌስትሃም ጋር በነበረው ጨዋታ ሳካ ላስቆጠረው የፍጹም ቅጣት ምት በአንደር ላፒንግ ሩጫው ምክንያት ጥፋት የተሰራበት እርሱ ሳጥን ውስጥ ተገኘ። በፕሪምየር ሊግ ካሉ ተጫዋቾች ሁሉ በመስመር ተከላካይነት ከሚጫወቱት የተጋጣሚ ቡድን ሳጥን ውስጥ ብዙ ኳስ የነካው እርሱ ነው። ከ ሀያ ጊዜ በላይ ብዙ ድዌሎች ያሸነፈው እሱ ነው በመከላከል፣ እና የሚያስደነቅ የውድድር ዘመን ጅማሬ ነው ያደረገው። በድንገት የተገኘ መፍትሄ አድርገልን ቆጥሮ እንችላለን፣ በጉዳቶቹ በምናምን። ግን ደግሞ የሆላንድ እግር ኳስ እንደዚህ ነው የሚያደረግሽ የተለያዩ ቦታዎች ላይ እንድትጫወች የእነዛ ቦታዎች ማስተር እንድትሆኘ ያደርጋል። በጣም አስደናቂ ውድድር ዘመን ጅማሬ ነው ያደረገው። እንግዲህ ከዚህ በተሻለ ስፋት ብናነሳው ጥሩ ነበር፣ ግን ጊዜያችን ይህንን ያህል ብቻ ነው የሚያስኬድ። ዘመን ተለወጠ፣ ምስራች ተሰማ፣ የአዲስ አመት ብስራት ከብርሃን ከተማ አመት ባለውን ከብርሃን ጋር ያሳልፉ። ለበዓል ከውጭ አገራት ከወዳጅ ዘመዶ የተላከለትን ገንዘብ ከብርሃን ባንክ ጋር ከሚሰሩ ዓለም አቀፍ የገንዘብ አስተላላፊዎች ሪያ፣ ዳብሽል፣ ዌስተርን ዩኒየን፣ መኒግራም ና ትራንስፋስት ሲቀበሉ እንዲሁም በጥሬ ገንዘብ ሲመነዝሩ በእያንዳንዱ ዶላር አስር ብርና እስከ አምስት ሺህ ብር የሚያሽልም እጣ ይጠብቅዎታል እጣው ከደረሰዎትም እዛው ወዲያውኑ ሽልማቶን ተቀብለው በድርብ ደስታ ይመለሳሉ ወገኖች እድሉ ትልቅ ነውና አመት ባለውን ከብርሃን ጋር ያሳልፉ መልካም እድል መልካም አዲስ አመት እንደ ስማችን ብርሃን ነው ስራችን ብርሃን ባንክ